በሶማሌላንድ ሪፐብሊክ የሱል ክልል ሰላምን የሚያደፈርስ ነው ስሉ ተቺዎች በላዲሶን ከተማ የተፈጸመው አስደንጋጭ ግድያ በሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ላይ ከባድ ውንጀላ አስነስቷል። የተከበሩ የጸጥታ ኤክስፐርትና የኢትዮጵያ ቆንስላ ባለሥልጣን ፋራህ አይዲድ ጃማ ከላስወዳ ከተማ ታፍኖ ተገድሏል። ይህ ድርጊት ብዙዎች የሚያምኑት ከሞቃዲሾ በመጣ የፖለቲካ ጣልቃ ገብነት ቀጥተኛ ውጤት ነው። ፋራህ አይዲድ ጃማ በፑንትላንድ ሶማሊያ የሚገኘው የኢትዮጵያ ቆንስላ ጄኔራል በድንበር አካባቢ ከሚገኙ የኢትዮጵያ ማህበረሰቦች ጋር እንዲተባበር በይፋ ተሰይመዋል። በእነዚህ አካባቢዎች የሚገኙ ኢትዮጵያውያንን የመከታተል እና የመደገፍ ስራውን የጀመረው የኢትዮጵያ ቆንስላ ጽሕፈት ቤት በአፕሪል 13 ቀን 2025 እንደ አውሮፓውያኑ የጻፈው ደብዳቤ አረጋግጧል። ከጥቂት ቀናት በኋላ ተገደለ። የሱ ሞት የሶማሌ ፌዴራላዊ መንግስት የሶማሌላንድን ና ሰፊውን የአፍሪካ ቀንድ አካባቢን ለማተራመስ እያደረገ ያለውን ሚና መመርመርን አጠናክሮ ቀጥሏል። ከተቀረው የሶማሊያ ክፍል በተቃራኒ ግጭት፣ ሽብርተኝነትን ና የፖለቲካ አለመረጋጋት የሶማሌላንድ ሪፐብሊክ ና ፑንትላንድ የሶማሊያ የፌዴራል መንግስት እንደ ደህንነቱ የተጠበቀ ቀጠና ተደርጎ ይወሰዳሉ። ይሁን እንጂ ያ ሰላም አደጋ ላይ ወድቋል። የአምዛ ባሬ የፌዴራል መንግስት አልቃገብነት ገብነት በእነዚህ ክልሎች ላይ ብጥብጥ እንደፈጠረ የአካባቢ መሪዎችና ተንታኞች ይከራከራሉ። በተለይም ባሬ የሶማሌላንድን በሱል ክልል ላይ ያለውን ቁጥጥር ለማዳከም በማሰብ በላሲዳ ውስጥ ለጎሳ ሚሊሻዎች እና የፖለቲካ ተዋናዮች ድጋፍን ሰጥተዋል ተብሎ ተከሷል። ይህ እርምጃ በታሪክ በምስጢራዊነት ባለው አካባቢ ግጭትን እንደገና የቀሰቀሰ ነው። በአምዛ ባሬ የሚመራው የሶማሊያ መንግስት ሆን ብሎ ሶማሌላንድንና ፑንትላንድን ለአስርት ዓመታት የገነቡትን የመረጋጋትንና የአስተዳደር መዋቅር አፍርሷል ተገልጿል ስሉ የክልሉ የጸጥታ ባለሙያ ተናግሯል። በነዚህ ክልሎች አስተዳደራቸው አደገኛ የሆነ የመከፋፈልና የመጠላለፍ ጨዋታ መጫወት እስከጀመረበት ጊዜ ድረስ በነዚህ ክልሎች ምንም አይነት ሽብር አልነበረም። ግድያም አልተስፋፋም። የፋራ አይዲድ ጃማ ግድያ በብዙዎች ዘንድ የነዚህ ያልተረጋጋ ጥረቶች መዘዝ ምልክት ተደርጎ ይታያል። እንዳንድ ኢትዮጵያዊ ዜጋና የቆንጽላ ጽህፈት ቤት ኃላፊ የእሱ ሞት የዲፕሎማሲያዊ አሳዛኝ ክስተት ብቻ ሳይሆን ብጥብጡ ምን ያህል እየተስፋፋ እንደሄደ የሚያሳይ ከባድ ማስጠንቀቂያ ነው። ትልቅ ክልላዊ ኃይል የሆነችው ኢትዮጵያ ስለ ግድያው ፖለቲካዊ ይዘት እስካሁን በይፋ የሰጠው አስተያየት ባይኖርም ምላሽነትና ተጠያቂነት እንድሰጣት ግፊት እንደምታደርግ ይጠበቃል። በዚህ የስልጣን ሽኩቻ ላዶስ ዋና ነጥብ ሆናለች። በአንድ ወቅት በአንጻራዊ ሁኔታ የተረጋጋች ከተማ በአሁኑ ወቅት እየተባባሰ የመጣው ግጭት ግድያንና መፈናቀል እየተስተዋለ ነው። ለዓመታት መረጋጋት የነበረችው የአካባቢው ነዋሪዎች አሁን በፖለቲካ ሽኩቻ ውስጥ ገብተዋል። ይህም ብዙዎች በባሬ የፌዴራል ፖሊሲዎች ላይ ተጠያቂ ናቸው። የሰብአዊ መብት ተሟጋች ድርጅቶች እና ዓለም አቀፍ ታዛቢዎች በጃማ ግድያ ላይ ገለልተኛ ምርመራ እንዲደረግና የፌዴራል መንግስት በሶማሌላንድ ግዛት ውስጥ የሚያደርገውን ጣልቃ ገብነት እንዲያቆም ጠይቀዋል። የአፍሪካ ህብረትና ኢጋድ ወይም የመንግስታቱ ድርጅት ሁኔታው ከመባባሱ በፊት ጣልቃ እንዲገቡና አስተዳደሩም እንዲደራደሩም አሳስቧል። ግልጽ ሆኖ የቀረው የፋራ አይዲድ ጀማ ግድያ የጨለማ ለውጥ ምዕራፍ ነው። በአፍሪካ ቀንድ ያለውን ደካማ የሰላም ሚዛን የሚያጋልጥ ና በሶማሊያ ፌዴራል መንግስት እውነተኛ ዓላማ ላይ አስቸኳይ ጥያቄዎችን ያስነሳ ነው በማለት የፑንትላንድ መረጃ ምንጮቻችን ገልጸዋል። እጅግ አሳዛኝ ዲፕሎማቱ መገደሉ በርካቶች እንዳዘኑበትም ለውጦት መረጃዎች የሚያሳዩት ሚኪነኝ ከሚኪታቦር ኢንፎ ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ መልካም